ሰራችሁ ነው የመጣችሁት እየተጣላችሁ አይደለም። በሊቢያ ጉዳይ ያወራል። ከዛስ ያው ልጅ ቤታ፣ እኔ ምን አልኩኝ ይመሰለሽ? የሊቢያ ጉዳይ በተናጠል ቤታ፣ ቤት ተሄዶ ለሆኑ ሰንበዴዎች ቢለመን፣ እኔ ቤት ተመቶ ለሆነ ሰንበዴ ቢለመን፣ ሳሪ ቤት ተሄዶ ለሆነ ሰንበዴ ቢለመን፣ ያ ሊቢያ ላይ ያለውን ነገር አይቀርፈውም። ቢለዩ ቢለዩ አመት ማይቆዩ ነው። ገባሽ? ግማሹ ይረዳል፣ ግማሹ ደግሞ የሊቢያ ጥይት ጠብሶት ነው የሚቀረው። መሆን ያለበት ግን ፌስቡክም ቲክቶክም ሙሉ ዘመቻ ለእነሱ የሆነ ቀ ለሊቢያዎች፣ ለአንዴና ለመጨረሻ ጊዜ ነው የምልሽ ቤታ። ከዚህ በኋላ ሊቢያ ላይ እየተተኮሰባቸው እንኳን ከዚ አሁን ከእንደዚህ ልጆች በኋላ አሁን እየወጡ ካሉ ልጆች በኋላ የሚሄደው እናቴ ልረዳ ነው አቦቴ ልረዳ ነው እናቴ እንደዚህ ላደርጋት ነው የሚል ወደህ ከተደፋ ቢረግጠ ሀይክፋት አይመለከተኝም እኔ ፔጄ ለዚ ጋር መቶ ሲለ ይበልክ ይድፋክ ነው የምለው። አሁን ግን እነዚህ ልጆች የገቡበት አረቆት ወደዛ እንዳይሄዱ ውሃ ነው ያለው ከፊት ለፊታቸው፣ ወደዚህ እንዳይመጡ ደግሞ እሳት ነው ያለው መሀላቸው ገባች ቤታ እነዚህ ልጆች ማዳን ያለብን ምን መሰለሽ? ቤት እንደዚ አራት ነጥብ የምንሄድበት አራት ሀሳብ ሳሪ ስላልተረዳችሁ የተቀራቸ የመሲ ሀሳብ አይደለም። በነገራችን ላይ የመሲ ሀሳብ ከዚህ የተለየ ስሚ ባይሞላስ፣ ቤታዮ ማለት ለምሳሌ ብሩ ተሰበሰበ፣ ብሩ ባይሞላስ፣ ለእነዚህ ሁሉ ልጆች ሰክሰስፉል ባይሆንስ፣ የማን ልጆቹ፣ የማን ልጅ ይቀራል እንዴ? ቤታዮ ቤታ ማርዬ ተሳልጥ ሆነ ልገምጥ ብዬች ክኖ እንዴ ልግመጠ ወጥቼ ገምጭ እስከመጣፍ እኮ ነው ይቅርታ እሺ የእኔ ሀሳብ ምን መሰለች ቤታ ለእነዚህ ልጆች በቲክታክ አይበቃቸውም ብዙ ልጆች ናቸው ያልወጡ አሁን የወጡት ሚዲያ ያገኙት ስልክ ያላቸው ምናምን ናቸው ሌላው ስልክ የሌለው ሚዲያ የሌለው በጣም ብዙ የደሃ ልጅ አለ። ይሄ የሚጮህላቸው ያገኙትን ነው። እኛ አየህ ነው። ገባሽ ቤታ? ለእነዚህ ልጆች መደረግ ያለበት ሙሉ ቀን ዘመቻ ተደርጎ የኢትዮጵያ ባለሀብቶችን የአዲስ አበባ ልጆች እዛ ተወክለው ባለሀብቶቹ ጋር በዙር እየሄዱ ይሄ ለምሳሌ አንድ ባለሀብት ሁለት ሚሊዮን ሶስት ሚሊዮን እንዲረዱ ማድረግ እነዚህ ልጆች ለአንዴና ለመጨረሻ ጊዜ ማስወጣት። ከዛ እኛ ደግሞ በሶሻል ሚዲያ ደግሞ ፑሽ አድርገን በአጭር ጊዜ ውስጥ የሊቢያውን ጉዳይ መግታት አለብን። ከዚህ በኋላ ለሚሄዱት ግን ለምን እየነደዱ አይታዩም? አይመለከተንም። አቲሉ ሲባሉ ስለሚሄዱ ነው። ገባሽ አሁን ግን እነዚህ ልጆች ያሉበት ሁኔታ በጣም አስከፊ ሁኔታ ነው። ምክንያቱም ከዚህ እሳት ከዚህ ደግሞ ውሃ ነው። በቲክታክ ተረድቶ አይበቃም። ምክንያቱም በጣም ብዙ እንትን ያለው የመንቸው በጣም ብዙ ናቸው። አዎ በጣም ብዙ ናቸው። ቤታ እኛ እኮ የምናየው እዚህ ጋር የሆኑ የተሆኑ የተሆኑ አካባቢዎች የሆነ ሰው የሆነ የሆነ አካባቢ የሰፈር የሰፈር ልጅ ብቻ የጨርቆስ ልጅ የጨርቆስ የቦሌ ልጅ የቦሌን እየያዙ እየመጡ ነው ቤታቸውን የሚከፍቱት። ያ ደግሞ አይሆንም። ኬ አንቻውን ያልገባይ ነገር እንዴት ሆን እያሽ እያሰብች ነው? ቆይብ እ ደግሞ የው ለዚህ ነገር ቋሚ መፍትሄ የሚገኘው የአዲስ አበባ ልጆች እዘው ኢትዮጵያ ውስጥ ያሉ አሉ አደለም? ለነሱ እኛ የባለብቶችን ለባለሀብቶቹ ሁሉም ድምፅ ነው። እኔም ሁሉም ተጽዕኖ ፈጣሪ የሚባለው ሁሉ ቪዲዮ ይሰራል። ከዛ በላ እነዛ ባለሀብቶች ጋር ዙር ይዞራል። አሁን ለምሳሌ አዲስ አበባ ላይ ቤታ የሆነ አካባቢ ደብር አለ፣ ቤተክርስቲያን ማለት ነ። አሁን ራይል ቤተክርስቲያን ሚያፈር ከሳንችዝ ምንጣፍ ሲነጠፍ ባለሀብቶች ጋር እየዞርን የለመን ነው በጣም ብዙ ብር ነው እንትን የተባለው ገባች። አሁንም አዲስ አበባ ላይ ያሉትን በዙ ባለሀብቶች ከአርቲስት የሚያፍሩ ጀምሮ ሁሉም ቢያት አንዳንድ ሚሊዮን ብር ቢሰጡ፣ ሶሻል ሚዲያው ላይም ደግሞ ልክ እንደ መቅዶኒያ ሞር ደግሞ የሆነ ባንክ አንድ ባንክ ተከፍቶ ከዛ ልጆቹ ተቆጥረው በስነ ስርዓት ካልተደረገ ሁሉም የአካባቢው የሰፈሩ ልጅ ነው የሚያወጣው

ችግር ውስጥ መግባት አለባቸው ወይ ነው? እንኳን እኔ ደግሞ እያልኩ ቢያንስ እንኳን እዚህ ቲክቶክ ላይ የመጡት እንኳን አንድ ላይ ሁኑ። ለምን የቦሌ ልጅ እንትን ልጅ የፒያሳ ልጅ ምናምን ይባላል። ለምሳሌ ቤታኒ ሁን አሽ ሰፈሬ ልጅ ከሆንሽ ሳሪ የሰፈሬ ልጅ ካልሆነች አንቺ ጋር መጥቼ እረዳና ሳሪ እንትዋታለሁ ሳሪ ትሞታለች። እኔ ይሻገራለሁ። ያ ነገር ደግሞ መቆም አለበት ነው አንድ ላይ የሆኑ ይሄ ጨርቆስ ልጅ በአካባቢ በሰፈር የመጡት አንድ ላይ ያኔ ያ ነገር አልተመቸኝ በቃ አሁን ለምሳሌ የጨርቆስ ልጅ የጨርቆስ ልጅ ነኝና የቦሌ ልጅ የቦሌ የአካባቢ ነው ወይ አንድ ላይ ይሁኑ ይቆጠሩ አንድ አይነት ዶክሜንታቸው ይምጣ ሁሉ በአንድ ቀን እንትን የሚሉበት ምክንያቱም መንግስት የኢትዮጵያ መንግስት ላውጣቸው ቢል ሳሬ ሀገሪቷ ጦርነት ላይ ናት ማንም ጀግና ነኝ አለ ገብቶ ከዛ አያወጣቸውም እነዚህ ልጆች ሊወጡ የሚችሉት በዚህ ባገኙት አጋጣሚ ወደ ሌላ ሀገር በባህር መሻገር ነው

እና አንድ ልጅ አለ። እኔማ እኮ እነ አሁን አዲስ አበባ ምናምን የነገሩኝ መጀመሪያ እያዋቸው እዛ ነበረ የሰማት ከሳምንት ምናምን በፊት ኮለሳምን በፊት ነው። እንደ በኋላ ግን እያየው እያየው ስመጣ ግን እየበዙ መጡ። ሁሉም በየቤቱ ከፍታል። ሁሉም በየቤቱ ከፍታል። ሁሉም በየቤቱ እየከፈ አንቺ ቆይ ቤታዮ የሆኑ ጥያቄ ልጠይቅሽ። አንቺ በዚህ በሊቢያ ጉዳይ ልትሰሪ አስበሻል? ሀሳብሽ ምንድን ነው? እስኪ አንቺ እኔ ድምጽ ቪዲዮ ሰርቻለው። የሆነ የተመደበበት ቤት ካለ እዛ ገብቼ ደስት ላይ ያስተባብራሉ ያቅ ይገዛሉ። አዎ፣ ግን አንድ ነገር ልንገርሽ። አሁን ለምሳሌ እንደተባለው ቲክቶክ ላይ የዚህ ሀገር ልጅ የዚህ ሀገር ልጅ የዚህ ብሄር የዚህ ምናምን እየተባለ እየተከፋፈለ ከሆነ ያ የአንዱ ሀገር ልጅ ተረዱ። የአንዱ ሀገር ልጅ ለምሳሌ እኔ ቤት ነው የምልሽ፣ የደስ ልጅ ነው ልበልሽ መሲ የምትልሽ አዲስ አበባ ልጅ ነው ምልበልሽ። በማንኛው ጋር ነው የምትሆኙ? አንድ ላይ እንንዳ አንድ ላይ እንንዳ። በእኛ አቅም ግን በአረብ ሀገር አቅም የሚፈታ አይነት አይደለም። እኔ ሳስበው በራሴ ተገባላቸው አንድ አንዱ ሰው በዚህ ሰዓት፣ አታሚው ከፈለገ ልጅ ለምን ሞት ነው የሚ ይሁሉ ብር ገብቶለት በአሁኑ ሰዓት ኢትዮጵያ እና ላ ይህንን ይህንን ነገር የሚወስድ ሰፈር ከሰፈር ከሁሉም ሰፈር የእንትንም ልጅ ሆነ ሁሉም ኢትዮጵያዊ መውጣት ነው ያለበት እዛ ጋር ነው እውነትሽ ነው ግን ይህኛውን ነገር እንትን ሀላፊነት የሚወስድ ከሰፈር ከሰፈር ሁሉም ሰው ያስፈልጋል ከሁሉም ሰው ማለት ነው እና እዚች ጋር ደግሞ ላይክ የሚሰበስበው ሰው በራሱ ስም ሆን አለበት በአንኩ ሀላፊነቱን ወስዶ ማንም ሰው ቢጠቅም በራሱ እና በአሜሪካ አካውንትም ደግሞ የምትይው አሜሪካ አካውንት አሁን ዜል ምናምናምን እንትን ስታረጊ ትራንስፈር ስታረጊ ምንድነው የሚመጣው ታክስ ይመጣልሻል ያንን ታክስ ኃላፊነቱን የሚወስድም ሰው ያስፈልጋል። እና ላይ እንደዚህ ለመሰብሰብ ማሰባቸው አሪፍ ነው። ላይ ሁሉም ሰው ቢወጣ በጣም አሪፍ ነው። ግን አሁን አንዱን እንደዚህ ብለሽ እንደዚህ እንደዚህ ስትይ በጣም ሰው አሁኑ እራሱ እየገቡአሉ ምናምናም ይባላል። ግን አሁን እኔ ሰባ ስምንቱ ሰብሰብ ያለው ሰባ ስምንቱ የቻልኩትን ነገር አደርጋለሁ። መጀመሪያ ግን የማደርገው የታመሙ ሰዎች ነው። ቅድም እየነገርኩ በጣም እኔ የታመሙ ሰዎች በስቶ ነው በጣም የታመሙ ላይ እንደዚህ ከወዳቸው እንደዚህ እንትን እየወጣ ምናምን እንደሚለቁ ማለት ነው። እና እነሱ መስተው ቢነው ሁለቱን መስ የአንጅ ተባበር ያሉች ቅድም እና በጣም ብዙ ሰዎች ነው ያሉት። ይህንን ነገር ግን ለማድረግ አሁን አርቲስቶችን አስጀምሪያቸዋለሁ። አርቲስቶች ካየሹ መስራት ጀምረዋል። የመቶ ብር ቻሌንጅ አስብዬ ሁሉም መስራት ጀምረዋል። ቪዲዮ እንደዚህ አንዳንድ ቲክቶከሮች ምናምን አሁን አሏሽም አቢባን ምናምን አስጠይቄ ነበር። አቢባን ኔ ሰፈር አስጠይቂያት ነበር ጎረቤቴ ነሽ ምናምን ግን ከፈለጋችሁ እንደዚህ እንደዚህ አድርጉ፣ የምናምስር እሺ፣ እግዚአብሔር ይስጥልሽ እናመሰግናለን ብለን ይወጣል። ዛሬ ደግሞ ምን ቪዲዮ ሰራች? እዛ ሊቢያ ላሉት ሰዎች የኢትዮጵያ መንግስት ፕሌን ላኩላቸው እና ወደ ሀገራቸው ይመለሱ። በዚህ ሰዓት ወደ ሀገራቸው ይመለሱ ቢባል ማን ነው ያስመልሳቸው? ማንም ሰው እኮ ያስመልሳቸው የኢትዮጵያ መንግስት እኮ በዚህ ሰዓት ሀገሪቷ ላይ እያወጣው ህግ ምንድን ነው? ማናችሁም ለሊቢያ ላሉ ሰዎች አንድ ብር እንዳትሰበስቡ የኢትዮጵያ መንግስት ማናችሁም ለሊቢያ ሰዎች ግን ያን ያን ሪስክ ወስደን ነው እኛም አሁን እዚህ አሜሪካ ያለን ሰዎች ወይ እንግሊዝ ምናምን ያሉ ሰዎች ይህንን ነገር ሲሰበስቡ ያን ያን ሪስክ ወስደው ነው። በቃ አገር ከገባው ገባው በቃ ካስገቡኝ አስገቡኝ ብሎ ነው የሚሰበስበው። ያንን ስንሰበሰብ ማለት ነው እና ላይክ ሁላችንም እዚህ አንድ ላይ ግን ተነስተን እንትም ብል ማንም ሰው ያደርጋል። ሁላችንም መነሳት ላይክ ሁሌ ላይ ፕሮግራሙ አሁን በዚህ ሰዓት እንደዚህ እንደዚህ ምናምን ምናምን ስብሰባ ማለት ትተን ያለውን ሰው ሊቢያ ላይ ሁላችንም ጋር መቶ ሰው ይጠይቀናል ያለውን ሰው እንዳለ አስቆጠረን ይዘን ሁላችንም ቀን በቀን ላይፍ ስንገባ የራሳችን ቢዝነስ ይቀብል። እዚህ ጋር እናት እየሞተች ነው ያለችው። ምናም ለልጆቹ ልጆቹ እኮ ምንም ችግር የለውም፣ ግን እናቶችን ስታወሪያቸው፣ ስትሰሚያቸው ጠቁራ ከስታ አንገቷን መቀል ልክ ታናሿ ታናሽ ከኔ ታናሽ የሆነ ልጅ ብር ይዞ ካየችው አንገቷን ደፍታ ነው ምትለም። እና ያንን ያንን እንዳታረግ ለእናት ስንል ሁላችንም ላይፍ በገባን ቁጥር ይህንን ነገር ሁሌ እንትን ብንል እስከሚወጡ ድረስ ይህንን ነገር እንትን ብንል አሪፍ ነው ለኛ። ከዛ በኋላ ያለውን ነገር በሊቢያ እገባለሁ እንትንም እላለሁ የሚል ልጅ ምናምን ካለ ሰው አለ የሚል ካለ ከአሁን በኋላ አያገባንም ሁላችንም። እና ያለው ሰው ምናምን እንደዚህ ተከታይ ያለው ሰው ፎሎ ያለው ሰው ምናምን ምናምን ሁሉንም ነገር እንትኑንም ምናም ምናምን ትተን ብንነጋገር ሁላችንም አሪፍ ነገር ነው። እናንተ አሁን ያመጣችሁት ነገር አሪፍ ነው። እኔ አሁን ደስ ብሎኝ ነው ቅዳም መሲንም በጣም መሲም ሁሌ ትመጣለች፣ ም ሽር በበርግና ቁጥር ቤታም ትመጣለች፣ ዜዶ መጣለች ምና ግን አሁን አንዳንድ ሰዎች እንደት ስንደውል ምናምን ታዋቂ ታዋቂ ሰዎች በቃ ማታ ደውሉኝ ስትገቡ ምናን ይሉና ልክ ማታ ላይ ስንገባ ስንደውላቸው ስልካቸውን አያነሱም ምናምን ላይ ብላ ቁጭ ይላሉ። እና ያንን ያንን ነገር ሁላችንም ተነጋግረን ብናደረግ የኢትዮጵያ ህዝብ መቼም ላይ አያሳፈረንም። ለመቅዶኒያ እንኳን እንደዚህ ዝም በብለን ተነስተን ይሰብሰብ ተብሏል ያሁሉ ብር የተሰበሰበው ሁሉም የኢትዮጵያ ህዝብን ላይ ሁላችንም በአንድ ሆነን ከተነሳን ሁሉም ሰው እንቢ የሚልበት ምክንያት ነው። እና ሁላችንም ብንነሳ ይህንን ነገር ብናደርገው ላይ አሁን እንዳላችሁ ታሪክ ነው። ሁሉም ሰው መውጣት አለበት። ከዛ እስር ቤት ያሉትን ራሱ ፌስታይም ደላለውን ደውሎ ሲያወረግ በቃ ብታያቸው ከስተው ምናምን መነሳት ያቃታቸዋሉ። እዛው ጋ ሸምታቸውን የሚሸመዋል። አንድ ዳቦ ነው በቀን የሚሰጣቸው። አንድ ዳቦ በቀን ማለት ትንሿ ዳቦ በቀኑ ሲሰጣቸው ውሃ የሚመጣላቸው በሳምንት አንዴ በሳምንት አንዴ፣ በአንድ አይላንድ ይሰጣቸዋል ውሃ። የቲን አይላንድ እየቆጠቡ ነው ሳምንት ሞሉበት እና ሁሉም ከስተዋል ምናምን። አሁን ላይ እናንተ እንዳላችሁ ሁሉም ቲክቶከር፣ ሁሉም እንደዚህ ፎሎ አለኝ የሚሉ ሁሉም ሰው የሚያየው ሰው በሙሉ እንትን ይበላቸው ለልጆቹ ሲል ሳይሆ ለእናት ለእናት ብለው እናት በዚህ ሰዓት በጣም ትንብራን ያለች መስ የእኛ እናት ሁኔታ ላይ ምናምን ብትሆን ነገር ከነጎ ወዲያ ጎረቤት ጋር ስንሄድ አኩርፋ አዝና ልናኝ እንችላለን። ነገ ይጸስተናል። ለኛ ለራሳችን እዚህ ጭጋኛ እንደዚህ ቁጭ ብለን እየተዝናና ምናምን ሌላ ነገር ስናወራ ምናምን ልታይን ትችላለች። ነገ ከነጎ ወዲያ ይጸስተናል። እና በጣም ከባድ ሁኔታ ላይ ያሉት በክሊት ምን ወንበር አለው እና እዚህ ጋር የለም እንትኑን አትፍትሀዋል ታራ ታ ይዳኒ ያአንዴ እና ካገኘህ ካገኘህ ካላገኘህ፣ ዳኒ ይኸውልህ እኛ አሁን ምን መሰለህ የኔ ሀሳብ አንድ ላይ ሁሉንም ለምሳሌ የጨርቁስ፣ የፒያሳ፣ የካሳጭስ፣ የስድስት፣ የአዲስ አበባ ልጆች እዛ ውስጥም ያሉ ሁሉም አንድ ላይ አሁን ለአንተ ጋር ሰባ ምናምን ሰዋል። አየህ ቁጥሩን ታውቀዋለን። የጎደለባቸው አሁን ለምሳሌ አምስት መቶ ሺህ ብር ይዞ ሁለት መቶ ብር የጎደለበትን ሁለት መቶ ሺህ ብር ይዞ አምስት መቶ ሺህ ብር የጎደለበትን አንተ ለይተህ ታውቃለህ። የሌላውም ያውቃል። እነዛን እንትን እንበልና አንድ ላይ እናድርጋቸውና በዚህ አስራ ምናምን ቀን ውስጥ እኮ ተጽዕኖ ከተፈጠረ ሶሻል ሚዲያ ላይ የማይደረግ ነገር የለም። ነው ገባ። ሁሉም አንድ ቀናነት ብቻ ካለ ሁሉም ቪዲዮ ከሰራ ድምፅ ከተሆነ ሁሉም እኛ ቪዲዮ እንሰራለን። ገባ። ከዛ ሁሉም ሳሪ ቪዲዮ ንሰራለች። በታ ምንም፣ ሁሉም ሰው ቲክታክ ላይ አንደኛ ይመለሱ ከተባለ እንደ ፈንድቶ የሞቷተ እንጂ ወደ ኢትዮጵያ ይመለሱ። የሚመለሱ እኮ የተረጋጋ ሀገር ሲኖር፣ ሊቢያ ጦርነት፣ ሊቢያ ጦርነት ላይ ያለች ነው። ወደዚህ ከተመለሱ መሞት ነው፣ ወደዚያም ከሄዱ ሁለት ሞት እኮ ነው ያለው። ከፊትም ከኋላ ሞት ነው ያለው ልጆቹ ጋር ወደ ውሃው ሲሄዱ ሞት ነው መሻገር ያላቸው፣ ወደዚህም እሳት ነው። ስለዚህ ሁላችንም ቪዲዮ ሰርተን አቅም ያላቸው ሰዎች እጃቸውን እንዲያስገቡ ማድረግ ነው። ሳ እኮ እንደዛ ስታደረግ አሁን የጨርቆሶቹ ላይ የሚያውቁ መሰለኛ ይ የእኛኔም ጋሁን ያሉትን አካቸዋለሁ እንዳሉ ሌላም ሰዎች አሁን እንደዚህ እንትን ማለት አለብሽ ነው። ሌላ ሌላ ሰዎች አሁን ለብቻው ሲንግል ሆኖ ይመጣ አለ ሲንግል ሆኖ መቶ አንቺን የሚለምንሻለን ከኔ አሁን ሰባ ስምንት ሰው ሰብስቤ እንደዚህ ብቻቸው ነው ሎ ተወኬሽ በቃ ተጠባባቂነት ይህን ሁሉ ተጠባባቂ አድርጌ አስቀምጣቸዋለሁ፣ ያልኳቸዋል ግን፣ አሁን ላይ እንደዚህ ማሳብ ከመጣ አሪፍ ነው። አሁን በእኛ ስር ለሰባ ስምንቱ ሶስት ተወካይ አድርጌ የተከፈተ ባንክ አለ። በጨርቆስም ሶስት ተወካይ አራት ተወካይ አድርገ የተከፈተ ባንክ አለ። አሁን ግን ላይ የሁሉ የሚሰብሰብ የምት ከሆነ አሪፍ ነው። የሁሉንም ሰው አንድ ባንክ፣ አሁን ላይ እናንተ የምትተማመኑበት ሰው ይኖራል። ይህንን ነገር አያረግም ብላችሁ አንድ ባንክ ይከፈትና በሱ ስም ሁላችንም አንድ ላይ እናንተም ባላችሁበት ሁላችንም ቤት ምናምን አንድ ሰው ቤት መተን ቁጭ ብለን ላይ ብለን እናሰባሰብ። ከዛ በኋላ ልክ ከተሰበሰበ በኋላ ማለት ነው ልክ ብሩ ከተሰበሰበ በኋላ ልክ እንደዚህ አሁን ኔጋ ሰባ ስምንት ያለው ስንት ይጎላል ይባላል። ለዚህ እንደዚህ ይደረጋል በባንኩ ይገባለታ። ለአንዱ ደግሞ ስንት ይደረጋል። ግን አሁን ማድረግ ያለብን ሁላችንም ለሊቢያ ልጆች ወጣቶች ብለን አንድ ባንክ እንክፈትና ለሁሉም ብለን ነው። ላይክ አሁን የሚከፈተው ባንክ ለሁሉም ተብሎ ነው ይከፈትና፣ አሁን ቤታ የድሬዳዋን ረዳሽ አይደለ? የአዲስ አበባ ልጅ ሲሞት ታያለሽ አታይ። ሁኔ ለመናገር አሁን ሳ ማለት ነው አሁን ለምሳሌ ኔ ቤታ የድሬዳዋን ሂጅ ረዳው ትልበልሽ፣ ከድሬዳዋ ጋር ይህ ሂጅ ረዳው። ከዛ ቤታ የሊቢያን እንደዚህ የተሰብሰነው ልጅ ብሎ እንዲህ ባለፈው ኮረጅቻለው ኛ እኔ ሀሳብ ይሄ ነው። እኛ መርዳት ካለብን እንደ ቲክቶከሮች ወይም ደግሞ እንደ ተጽዕኖ ፈጣሪ እኛ ብቻ አይደለን፣ ኢትዮጵያ ያሉ ቲክቶከሮች አሉ፣ ራሱ በጣም ብዙ፣ በጌምም በምንም በምንም የታወቁ ሰዎች እንደነዚህ አይነት ሰዎች አድርገን ቪዲዮ መስራት ብቻ ለእኛ በቂ ከሆነ እንሰራለን። ግን ይሄ ለልጆቹ በቂ ነው ወይ? ቪዲዮ መስራት ሳሪ፣ አሁንም ምን እናድርግ? እሺ ምን እናድርግ? ምን እናድርግ? ከቪዲዮ ውጪ ምን እናድርግ? ምርትና አገልግሎትን የሚያሳውቅ ለምሳሌ ባለሀብት አለ አይደል? ኢትዮጵያ የአዲስ አበባ ልጆች ቲክታከሮች አዲስ አበባ ያለውን ባለሀብት ምርቱን ያስተዋውቅ፣ ሁላችንም እናስተዋውቅላቸዋለን፣ እነሱ ገንዘብ ይክፈሉ እኮ። የኔና አንቺ ሀሳብ ብቻ እኮ ነው አንዴ ሳሪ፣ የአንድ ሰው አሁን ለምሳሌ ሳሪ አንቺ እያሻልሽው በቲክቶክ አቅም አንረዳቸውም። ኦኬ በቲክቶክ አቅም ይህን ሁሉ ወጣት ላናድን ነው እንችላለን። ስለዚህ ቢለዩ ቢለዩ አመት አይቆዩ፣ ሞትንም እስርነትም አብሮ ይቅመሱ፣ እዛ ይቀመጡ። ማንም የትኛውም የሊቢያ እርዳታ ላይ እጁን አያስገባም። እኔ ደግሞ ልጅ ማለት ነው መሲ፣ እሱ ካላሳካ ወይ ሳሪ እንዳልሽ እሱ ካልተሳካ ለምን ለምሳሌ ድሬዳዋ ከሆነ እሺ፣ ድሬዳዋ አዲስ አበባ ከመጡበት ተባለና ተከፋፈሉ። እሱ ችግር የለው ብርቶሻላት በብዛት ነው። አሁን ለምሳሌ ድሬዳዋ ከሆነ ሁለት ድሬዳዋዎችን መርዳት አይደለም ሀያ ከሆኑ ሀያ ድሬዳዋዎችን መቀበል አዲስ አበባ ደግሞ ሰላሳ ከሆኑ ሰላሳ አዲስ አበባዎችን መቀበል። እንደዛማ አሁን እኮ ያየሁት እኮ በተናጠል ቤት አንድ ልጅ ግቢያ ውስጥ አለ እርጅልን አንድ ልጅ እንግዲህ ከዚያኛውን ቤት ኪና አንድ ልጅ እንደዛ ከሚነጣጠል ከተቻለ እሷ እንዳለች ካልተቻለ ደግሞ አዲስ አበባ የአዲስ አበባ ሆን ሆኖ ታየ። እኔም እኔም ማምኖ ምን እንደሆነ ታውቂያለሽ? ድምፅ በመፍጠር ነው። ድምፅ ሁላችንም ድምፅ ድምፅ ድምፅ መሆን ድምፅ መሆን ስልሽ ልጆቹ እየተቸገሩ እየሞቱ ብዙ ችግር ውስጥ እየገቡ እንደሆነ መናገር ነው። ከዛ ውጭ ግን አሁን መሲ እንደምትለው አንድ ባለሀብት ና እኔ ላስተዋውቅልና በቲክቶክ ላስተዋውቅልና ለሊቢያ ብር ስጥ ብትዩ ላይሰጥ ይችላል። መስጠት ከፈለገ ምርቱ ማስተዋወቅ ይጠበቅ ውስጥ ኮኔሳር ያለችው እኛ ቪዲዮ ሰርተን ለባለ ሀብቶቹ አሁን አንቺ ያ ቃሉ ይደርሳቸዋል ነው። እኛ ደግሞ እነዚህ ባለ ሀብቶች ይድረሳቸው ብለን የምንሰራው ተጽዕኖ መፍጠር ስለሚቻል፣ ተጽዕኖ እንፍጠር ነው። ድምፅማ መሆን እኮ ግዴታየ አሁንም እኮ ድምፅ እየሆን እኮ ነው። አሁን ለምሳሌ ይኸውልሽ ድንገሪ ሳሬ ያልተረዳሽን አንድ ፖይንት አለ እኔ እያልኩሽ አለሁትኝ ቲክታክ ላይ ያለ ኢትዮጵያ ያለ እዚህም ያለ አሜሪካ ምንም ያለ የትም ዓለም ላይ ያለ። አሁን ቤት አሜሪካ ናት አደል ያለችው በደንብ አድርጋ ተጽዕኖ መፍጠር ትችላለች። አንቺም እንደዛው፣ ሌላውም እንደዛው። ገባሽ? ቪዲዮን ስራና የአዲስ አበባ ልጆች አዲስ አበባ ላይ ባለሀብቶች ቤት እኛ ብር እያንኳኳን ብር እንቀበል ነበር እያልኩሽ ነው ያንን። እራሱ መሲ ስሚኝ አዳምጪኝ። አሁን የአዲስ አበባ ልጆች በየበሩ ይርግ ወይም በየቤተ ክርስቲያኑ ይርግ በየመስጊዱ ይርግ ተቀበል ብር ልትዋትችም እንትን አለቃ የሚባል ነገር አለ። ስትገቢ ሻማ ምናምን የሚቀበልሽ ሊቢያ ላይ እንደዛ አለቃ ነገር ባጋይስ፣ እየተግባባን አይደለም። እኔ እያልኩ ያለሁት አሁን መሲ እንደ ሀገር ልንገርሽ፣ እንደ ሀገር የውጭ ጉዳይ ሚኒስቴሮች አሉ። እንደ ሀገር እነዚህ ሰዎች በሊቢያ ጉዳይ ላይ ሊቢያ መንግስት አልባ ናት፣ ጦርነት ነው ማንም ሳያገባው ማንም ገባው። ስለዚህ ማንም ካላገባው ታዲያ እኛ ድምፅ ድምጽ እንውን የምንለው አሁን የምትይውን ነገር እንስራ የምንለው ታዲያ ማን ያገባዋል? ብለን ለእነዚህ ልጆች እኮ በግለሰብ ደረጃ ለምሳሌ እዚህ ቦታ አለ አይደል፣ እነ ሰለሞን ጀልባ አላቸው አይደል፣ በጀልባ እንትን አለ አይደል፣ ሳሪ፣ አሁን ለምሳሌ ቤታ አንድ ጀልባ አላት ልበልሽ፣ ለቤታ ከፍዬ ነው የሚሻገረው። እነዚህ ልጆች ወደ ኢትዮጵያ ተመለሱ ብትያቸው አይመለሱም። በምንድነው የሚመለሱት? በአስመር አይመለሱም። ወደ ኢትዮጵያ በምንም ተአምር አይመለሱም። ሁለት ነገር ነው ያለው፣ ወይ ከሊቢያ የምናስወጣቸው የጀልባ ከፍለን ነው ወይ ደግሞ ሞት ነው። ብሔራዊ ሀዘን አንድ ላይ እንቀመጥ። ኦኬ፣ ይሙቱ እንፍረድባቸው። ወይ ደግሞ እነዚህ ልጆች የጀልባ እየተከፈለላቸው ባለሀብቶች ለአንዴና ለመጨረሻ ጊዜ እጃቸውን ያስገቡና ሰፖርት ያድርጓቸው። ነው የኛ እንጂ እኔ ቤት ቢከፈት ቤታ ቤት ቢከፈት የኢትዮጵያ ባለሀብቶች ወይም ደግሞ ኢትዮጵያኖች አያቁሙ ይህ ይህ በአሁን ለምሳሌ ቤታ ለብቻ የምሰድባትና አንድ ለጉሩፕ ሰብስፌ የምሰድባት አንድ ነው። አይደለም ጉሩፕ ሰብስፌ የምሰድባት ነው የሚያማት። አሁንም አንድ ላይ ሆ ብለን ቪዲዮ ብንሰራባቸው እነዚህ ባለ ሀብቶች የመስባታቸው ደግሞ መስ የመጨረሻ የመጨረሻ ነገር እንደዚህ ካልተስማማ ድሬዳ ድሬ ብቻ ዋና ይረዱ ለምን በዘርም አይገቡም? አማራው የአማራውን ኦሮሞ የሮሞን ትግሬ ሲሆን ይረዳሉ። እና እስኪ እንዳሁን ነጻ ይወጡ፣ እነዚህ ዱች ነጻ ይወጡ። አይወጡም። ሳሪ ቤት ታዬ አይወጡም። እኔ አሁን ይህንን መሆን ካልተቻለ፣ ይሄ መሆን ካልተቻለ፣ እዚህ አሁናንች እንደምትል መሆን ካልተቻለ፣ ምንም ከምንም ዜሮ በቀጠት ከሚል ቢያንስ እንኳን ሁሏም የድሬዷዋ ከድሬዷዋ የአማራዋም አማረዋ የትግሯም የትግሯ በረቶ ሳርዬ እንድንሽ ሳርን ብቻ ላይ ላገኘት ሲሻ እንድነሽ እኔ ቆንጆ እኔ ቤታዬ፣ አሁን እኔ ይኸውልሽ ሳሪ የሚወዱ ሁሉም እኮ አዎ፣ ይኸውልሽ፣ ይኸውልሽ፣ እኔ አሁን ምን እንደሆነ ታውቂያለሽ? ቤታ እንደንትን ማለት ነው። እኔ የምስማማበት እንደንትን ድምፅ ሆኖ እስማማለሁ። የመጀመሪያው ነገር እኔ ሊቢያ ላይ ማንም ሰው ብር እየተከፈለ እንዲለቀቅ አልፈልግም። ምክንያቱም ማንንም ሌባ ማደራጀት ማሰማራት አልፈልግም ይህኔ እንደራሴ ራሴ ለምን መሰለሽ ቤታዮ፣ ከዚህ በፊት በጣም ብዙ ልጆችን እረድተናል፣ ብዙ ልጆችን አግዘናል። እርስ በርሳቸው እንኳ እየተጋገጡ እርስ በርሳቸው እየተመታቱ ብር ተዋቶ ተሰጥቷቸዋል። ስለዚህ እኛ ሰርተን ያመጣነውን ነገር ላባችንን ጠባ አድርገን ለማንም ሌባ የምናደረጅ ለምንድን ነው ነው የእኔ ጥያቄ። አሁን ደግሞ እነዚህ ልጆች ብዙ ናቸው ከተባለ እንዳየሽው ሁሉም በየራሱ ከተከፋፈለ ከፋፈለ እኛ ከማንኑ ከዘር ነፃ ነን፣ ከብሔር ነፃ ነን ከሃይማኖት ነፃ ነን። ያለው እማን ላይ ኑ ንገሪ። እኛ እንላል እኛ እንደዛ ብለን ነው የምናምነው። ምክንያቱም እዚህ ያለው ማህበረሰብ እኛ ከዘርም ከምንም ነፃ ናችሁ እናንተ አግዙ ነው የሚለው። ቤታዩ አማራ ስረዳ፣ መሲ ኦሮሞ ስረዳ፣ እከሊሳን በድ የሆነ ሰው ሲረዳ እኛ ደግሞ ከምንድን ነው መሆን የምንችለው? ከዚህ ሁሉ ድምፅ መሆን ይሻላል በሚለው በመሲ ስማማለው። ግን መሲ ጋ ያልተስማማውበት ደግሞ ኢትዮጵያ ያለው የአዲስ አበባ ልጅ በየቦታው እየሄደ እየለመነ እነሱን ያውጣ እነቴ ዲአፍሮ እንደዚህ አድርግ የምትለውን ነገር ማስገደድ አትችልእዚ ጋር ነ እናንተ አንድ ነገር መሲ፣ እየትኛዋ መሲ? መሲ ብርጅስቶን ሳን መሲ መሲ ማሪ፣ አንድ ነገር ላስቸግርሽ፣ አንዴ በሊቢያ በኩል ሚሰራ ልጃሃለ አንዴ፣ ላስገባው፣ አንዴ ላስቸግርሽ። ችግር የለም ቅርታሽን